ሰላም እንዴት ናችሁ? እንኳን ወደ ቲክቶክ ማስተር ክላስ ኮርስ በደህና መጣችሁ። ከዚህ በፊት ለማታቆኝ ጌታ ባለው ታዲዮስ እባላለሁ። በዩቲዩብ ለአራት ዓመት ያህል በኢትዮ ኮምፒውተር ስኩል የዩቲዩብ ቻናል ስሰራ ቆይቻለሁ። አሁን ላይ ኢትዮ ኮምፒውተር ስኩል የዩቲዩብ ቻናል ይሄን ቪዲዮ በመቀርጽበት ጊዜ 245000 ሰብስክራይብ አለው። እንዲሁም ደግሞ ከዚህ በፊትም እንደነገርኳችሁ ከ20 በላይ የዩቲዩብ ቻናሎችን ማኔጅ አደርጋለሁ እንደሚታወቀው ከዚህ በፊትም ነግሬያችኋለሁ። እንደ ኢትዮጵያ በአቢሲኒያ ባንክ በፎሬን ከረንሲ በዩቲዩብ በማስገባት የእኛ ቲም አንደኛ ነው። አሁን ላይ ደግሞ አዲስ በመጣው በቲክቶክ ክሬተር ሪዋርድ ላይ እየሰራ እንገኛለን። በቲክቶክ ክሬተር ሪዋርድ ላይ ከአስር በላይ ሞኔታይዝ የሆኑ አካውንቶች አሉን። ከዚህ በፊትም ምናልባት የዩቲዩብ ኮሚኒቲያችን ላይ ፖስት አድርጌ ነበረ በአንድ ቪዲዮ 4600 ዶላር ሰርተናል የሚለውን ለቅቄላችሁ ነበረ። እሱንም አሁን ሪፍረሽ እያደረኩ ስልኬ ላይ ማሳያችሁ ይሆናል። በቲክቶክ ክሬተር ሪዋርድ ከዚህ በፊት በኦንላይን ከሶስት መቶ በላይ ተማሪዎችን አስተምረናል። ካስተማርናቸው ተማሪዎች ውስጥ ከግማሽ በላይ የሚሆኑ ተማሪዎች አካውንታቸው ሞኒታይዝ አድርገው ገንዘብ መቀበል ጀምረዋል። እሱኑ ወደ ስልኬ ገብቼ ምን ያህል ተማሪዎች እኛ ጋር በቲክቶክ ስኬታማ ሆነዋል፣ በቲክቶክ ምን ያህል ገንዘብ ሰርተዋል የሚለው የተወሰኑትን አሳያችኋለሁ ማለት ነው። ቅድም እንደነከርኳችሁም ከዚህ በፊት ዩቲዩብ ላይ ኮሚኒቲ ላይ ሼር ያረኩት 4600 ዶላር ሰርተናል ያልነውን አሁን ስልኬ ላይ ገብቼ ላሳያችሁ። ቲክቶክ ላይ ገንዘብ ለማግኘት በሰባት ሀገራት አካውንቱ ግዴታ መከፈት አለበት። በዩናይትድ ስቴትስ፣ በዩናይትድ ኪንግደም፣ በብራዚል፣ በጀርመን በየመን በስፔን እና በሌሎች ሀገራት ሰባት የሚሆኑ ሀገራት አሉ። አካውንቱን በዛ ከከፈታችሁ በኋላ ቲክቶክ በቪው ይከፍላቸዋል። ቲክቶክ ምን ያህል ውጤታማ እንደሆነና ላይፋችሁን ሊቀይር እንደሚችል እኛ ከዚህ በፊት የሰራነውን ነውን ገንዘብ ቀጥታ በቲክቶክ አካውንቴ ላይ እና ፔፓል አካውንት ላይ ዊዝድሯዋል ያደረጉትን ጭምር አሳያቸዋል። እንዲሁም ደግሞ የእኛ ተማሪዎች ዊዝድሯዋል ያደረጉትን እያንዳንዱን ስልኬ ላይ ገብቼ አሳያቸዋል። እዚ ጋ የምትመለከቱት ባለፈው ያልኳቸው አራት ሺ ስድስት መቶ ዶላር ነበረ። እንደምትመለከቱት አራት ሺ ስምንት መቶ ሀያ ዶላር ሰርተናል። በአንድ ጊዜ እኛ ጋር የምትማሩት አካውንት አከፋፈታል አካውንት አከፋፈት ከዚህ በፊትም ሌሎች ዩቲዩበሮች ዩቲዩብ ላይ ሰርተዋል። እኛ ጋር የምትማሩት ኮንተንቱን እንዴት ነው የምታዘጋጁት። አሁን ብዙ ሰው የቸገረው ምንድን ነው አካውንት አከፋፈቱ ሳይሆን እንዴት ነው ብዙ እይታ ሊያገኝ የሚችል ኮንተንት መስራት ይቻለው፣ ኤዲት እንዴት ነው ማድረግ ይቻለው፣ ሀሳቦችስ እንዴት ነው የሚዘጋጁት፣ የኤአይ ዌብሳይቶችንስ እንዴት ነው የምንጠቀሙ ዩትዩብ ላይ የተጫነው ቪዲዮ እንዴት ነው ቲክቶክ ላይ አምጥተን ገንዘብ መስራት የሚችሉ? ይሄ ሁሉ ነገር በዚህ ኮርስ ላይ አዳ ነው የምናስተምረው ማለት ነው። ከሀያ በላይ ቪዲዮዎች አሉ በዚህ ኮርስ ላይ ለኔ ሀያ ቪዲዮች ፕራክቲስ ናቸው። ምናልባት ከዚህ በፊት ሌሎች ኮርሶችን ዝም ብለው ወሬ ብቻ ወይም ደግሞ ቲዎሪ ብቻ ተምራችሁ ገቸው፣ እያንዳንዱ ኤዲት እያደረኩ ነው ማሳያቸው። እዚህ ስልኬ ላይ የምታዩ አራት ሺህ ስምንት መቶ ሀያ ዶላር የሰራንበትን ኮንተንት ደግሞ ሬጂስተር ካደረጋችሁ በኋላ የመጀመሪያው ቪዲዮ ላይ አካውንቱን ታገኙታላችሁ። ምን አይነት ኮንተንት እንደሆነ ማየት ትችላላችሁ። ዛሬ ከዚህ በፊትም ደግሞ ቲክቶክ ላይ ሰርተን በሶስት ቀን ሞኒታይዝ የሆኑ አካውንቶች እነኛን አካውንቶችም ደግሞ በምን አይነት ኮንተንት ሰርታችሁ ገንዘብ እንደምታገኙ ባይ ፕራክቲስ ነው ማስተምራችሁ በነ ሁለት ወራት በኦንላይን ያስተማርናቸው ተማሪዎች ያቁናል። እኛም ብዙ ተማሪዎች አካውንታቸው ሞኒታይዝ ሆነው ገንዘብ መስራት ጀምሯል። ዝም ብሎ ወሬ ሳይሆን ቀጥሎ አሳያቸዋል። እኛ ጋር ተምረው ዊዝድራዋል ያደረጉ ብዙዎች አሉ። ሞኒታይዝ ይሆናሉ። ይሄኛው ያኔ ትምህርቱን ካስተማርን በኋላ ፈርስት ራውንድ ላይ ስድስት ሰው ሞኒታይዝ ሆኖ ነበር። አሁን ከዛ በላይ ተማሪዎች ሞኒታይዝ ሆኗል። እዚጋ እንደምትመለከቱት ሰማንያ ሺ ፎሎወር ያመጣለን ቲክቶክ ላይ ደግሞ አስር ሺህ ፎሎወር እና በአንድ ወር ውስጥ መቶ ሺህ እይታ ማግኘት በጣም ቀላል። ስለዚህ አንድ ሳምንት ባልሞላ ጊዜ ውስጥ ሞኔታይዝ ልትሆኑ ትችላላችሁ። እዚህ ጋር እንደምትመለከቱት እኛ ትምህርቱን አስተምረን አንድ ወር ባልሞላ ጊዜ ውስጥ ሞኔታይዝ ያደረጉ ልጆች ናቸው እነ ስድስት ልጆች ከነ ከስድስቱ ልጆች በኋላም ደግሞ ሞኔታይዝ የሆኑ አሉ። እዚህ ጋ እንደምትመለከቱት ሌላ ከፍተኛ ያለው ሰው አለ ካለ ያሳውቀኝ ብዬ ፖስት አድርጊያለሁ። ስለዚህ ከትምህርቱም በኋላ ሞኒቴይዝ ያደረጉ ልጆች ብዙ አሉ። ስለዚህ ከነኚህ ሰዎች መካከል እኔ ጋር አካውንታቸው ያሉ አሉ። የነሱን ሃኒባል የሚባለውን ሰማንያ ሺህ ፎሎወር ያለውን እዚጋ ዋትሳፕ ላይ ዊዝድዋል ያደረገውን ላሳያል። አያችሁ፣ ሃኒባል የመጀመሪያ ዙር ክፍያው መቶ ዶላር ነው፣ ዊዝድዋል አድርጓል። ይኸው እንደምትመለከቱ ይህንን ፔፓል ላይም ገብቼ አሳያቸዋል። ቲክቶኩ ላይም ገብቼ ላሳያችሁ እና ባላንስ ላይ በዚህ ሳምንት ያወጣውን ገንዘብ ይኸውና እዚጋ ትራንዛክሽን የሚላለ ይሄ አሁን ያልኳችሁ የሃኒባል አካውንት ይው እንደምትመለከቱት በዚህ ወር ያወጣው መቶ ዶላር አውጥቷል ማለት ነው። ዊዝድራል አድርጓል ይው። ፕሮሰስ የኛ ሆላ ቢዝነስ ግሩፕ የፔፓል አካውንት ማለት ነው። ሌላ አቤል የሚባል ልጅ አለ የእሱንም እዚህ ጋር ከፍቼ ላሳያችሁ። እንደምትመለከቱት አቤል የሚባለው ልጅ መቶ ዘጠኝ ዶላር ሰርቷል። እንደምትመለከቱት ይው ሪፍረሽ እያደረግኩት ነው። ይሄ በዚህ ወር አሁን ዊዝድራል የሚያደረገው ነው ማለት ነው። ሌላ ደግሞ ፔፓል ላይ ገብቼ ላሳያችሁ። አንዳንዴ ዘዴ ቲክቶክ ላይ ብዙ ልጆች ካያችሁ ቲክቶክ ላይ ያሳያቸዋል። ከዚህ በፊትም ቲክቶክ ሾፕ፣ ቲክቶክ ክሬተር ሪዋርድ ይሄን ያህል ገንዘብ ሰርተናል ይላሉ። ነገር ግን አሁን በደንብ እንዲብራራላችሁ ወይም ደግሞ በቲክቶክ ገንዘብ እንደሚሰራ በደንብ ማወቅ ስላለባችሁ ይው የቢዝነስ ፔይፓል ላይ ገብቼ ላሳያችሁ። ያ አያችሁት፣ እዚጋ እንደምትመለከቱት እነኚህ በቲክቶክ የወጡ ናቸው። ኦኬ ሌላ ወደታች ላሳያችሁ። ያ እንደምትመለከቱት ያው እዚጋ ደረሱት። ይህንን አያችሁ? 3359 ዩሮ ክሊክ ላድርግና ይሄው ላሳያችሁ፣ አያችሁ ሪፍሬሽ፣ ይሄው ምን ይላል? ይሄው ቲክቶክ ኢንፎርሜሽን ቴክኖሎጂ ዩኬ ይላል። ያ አካውንቱ የዩኬ አካውንት ስለሆነ ነው። አያችሁ፣ ይሄው ይሄ በቲክቶክ የተገኘ ነው። ስለዚህ ቲክቶክ የክፍያ ቀኑን ቀይሯል። ቲክቶክ ዩቲዩብ ሁልጊዜ ግዜ በ21 ነው ወደ አካውንታችሁ ገንዘብ የሚልከው። ነገር ግን አሁን ቲክቶክ ደግሞ በየወሩ በ15 ገንዘቡ ወደ ፔፓል አካውንታችሁ ወይም ደግሞ ወደ ፔነር አካውንታችሁ ይልካል። እንዲሁም ደግሞ አሁን በቅርቡ ደግሞ ወደ ኢትዮጵያም ዋየር ትራንስፈር የሚባለውን መንገድ ከፍቶ ገንዘቡን ወደ ኢትዮጵያ ማስላክ ትችላላችሁ። በዋይር ትራንስፈር ማርች 30 እዚጋ የገባ አያችሁ። ቲክቶክ ኢንፎርሜሽን ቴክኖሎጂ ይሄ በቲክቶክ ክሬተር ሪዋርድ የተገኘ ገንዘብ ነው። አያችሁ አይደል? ይሄ ቲክቶክ ይከፍላል። ይ ሪፍረሽ እስከዚህ ድረስ ቲክቶክ በ30 ነበር የሚከፍልላችሁ። ስለዚህ አሁን ከአፕሪል በኋላ ቲክቶክ በ15 መክፈል ጀምሯል። አያችሁ እዚ 15 አፕሪል 25 ቲክቶክ ኢንፎርሜሽን ዩኬ ላይ 140 ዩሮ ከሌላ ሞደ ላይ ሌሎች ትራንዛክሽኖች አሉ። ስለዚህ ቲክቶክ ላይ ቶሎ እንዲሳካላችሁ ወይም ደግሞ ገንዘብ ማግኘት የምትፈልጉ የእኛን ኮርስ ከታች ሬጅስተር ማድረግ ትችላላችሁ። ኮርሱን ስናስተምር የነበረው ስድስት ሺህ አምስት መቶ ነበር። አሁን ዋጋውን ቀንሰናል። ከታች ገብታችሁ ሬጅስተር ማድረግ ትችላላችሁ።